ይዘጋና ዩትዩብ ስለጠረረብሽ፣ አለ እንዴ ቲክቶክ ላይ መተሽ የምትለምኙ አንቺ። ዩትዩብ አዘጊው እኔ ቲክቶክ ላይ ልሳንሽ ነው አንቺ። ይኸው ያው ዩትዩብ እኔም አልጠቀሙም። እስኪ ዩትዩብ ላይ ገብቻ ካለው አልገባም። እኔም ግን ብቃት እንዳለኝ አሳይቼሻለሁ። ከኋላሽ መጥቼ እንዴት አድርጌ መብለጥ እንደምችል አሳይቼሻለሁ። እንዴ እስኪ አዘጊው፣ ይሄ ማህበረሰብ እኮ በውሸት እኮ ቁዝር አደረግሽው እኮ ማህበረሰቡ እንዳለ በአንቺ ውሸት ሳክስ ሆዱ ቦርጫም ቦርጫም ነው እንዳለ። እኔ የማውቃቸው ሸንቃታ የነበሩ አንቺን አንቺን መከታተል ከጀመሩ ጀምሮ ቦርጫም ቦርጫም ቦርጫቸው ችያቸውን ሁሉ መደበቅ ጀምሯል። ምን ምን የሚያረጋጋ ነገር የለም። የተረጋጉት ከሄደ አዳምጡ ቦርጫቸው እንደዚህ ተቆዝሯል። በአንቺ ሳክስ የተነሳ በከውሿ ጋር ስ እኔ የማናባሽ ጎፈሬ ነው የምታበጠር። እኔ አሁን ለምሳሌ የሆነ ነገር በቅርብ በሰሞኑ እለቃለሁ ነው የምለው። ተንኮል ካለኝ በቅርብ የሆነ ነገር እለቃለሁ። ጋይስ ተደራጅታችሁ ጠብቁ ለማየት ከዛ ልቅቅ አደርጋለሁ። ያንን ማሳየው ምኑ ነው የሚያስደብቅ ነገር? ከውሻዋ ጋር ይዛ ዋክ ስታደርግ አለኝ እለቀዋለሁ። አንዴ አወራሹ ልቀቂዋ። ሰርጀሪ ተሰርታ ሆስፒታል ውስጥ ስትወጣ ፎቶ አለኝ። ልቀቂው፣ ልቀቂው ማና አባትሽ ነው የምጠብቂው፣ ወሬ ብቻ ቁዝር። እኔ የሆነ ነገር አለኝ ካልኩ ለቅቄ አሳይሻለሁ። እኔ አለኝ ካልኩ ካፌ ቆጣ አሳይሻለሁ። ልቀቂው! የማህበረሰብ በውሸት ለምን ትሞያለሽ? ለቀሽ እንትና ተንበርክኮ ፍቅሬ ውዴ ሲል ሪከርዳ ልቀው፣ ልቀቂው፣ ለቀሽ አሳይን። ለማንን ነው ለማንን ነው የምታስፈራሪው? ለማን ነው የምትነግሪው? አካውንት አዘጊው ግን አንቺ ቲክቶክሽ ስለጠቀመች ነው ቂጥሽን ታመሽ፣ ሁሉ ዛሬ ታመሽ ቂጥሽን በማስቲሽ አጣብቀሽ፣ ደግሞ የኔ ሙድ ለምዳለች። ምለው ሙድ ሁሉን ነገር ወርሰሽ ትችዋለሽ። እንዲያው ከቂጤ ነው ሁሉ ጸጉሪን ሁሉ ነቅለሽ ወስደሻል። አንቺማ ምኑን ቀረ? አሁን ዛሬ ሪከርድ ተደርጎ አይቻል። የራሴው ቤታ፣ በራሴው በቀዩዋ ቁጭ ብላ ቤታ፣ እያጨበጨበኝ፣ ቤታ፣ በቀዩዋ ብብቷ የጠቆረ ቤታ። ራሴን እኮ ነው የማየው፣ በቃ ራሴን፣ ኮፒ እግዚአብሔርን ኮፒ አድርገዋለች በቃ እኔ በቃ ተጫም እሱን ወስደዋል። ሚኬ ይረገጣል እንሄድበታለን። የት አባታቸው መሄጃ አላቸው? ምን ይቀራታል? ቀጭኑን ፓንት እንዳትሄድ ድሜሽ ሄዷል። የድሮ ሰው ነሽ። ይሄንን አንቺ ባለ ባጊ መቀነጥ እዚህ ድረስ ባለዚህ ፑምፓን ድሮም ደግሞ እዛ ቱርክ ላይ ሌባ ነበርሽ። ያቺም ዚፓ ፓንት እየከፈትሽ የማንንም የወንድት ኪሽ እያጠብሽ እዛ ዚፓ ፓንት ውስጥ እየለበሽ የኖርሽ ሴትዮ እኔን ሙሉ ኮፕ ያርገሻል። እኔ ትቻት አለው ኩጋይ ስጥ። እያያችሁ ነው፣ ስለ እኔ ነው የምታወራው። ያቺ ደግሞ አልፈምስ ብላ ደግሞ ሰውን አልፈምስ ያለ ነፍስት ያለሽ ቱቱ ቡቱቱ የናይጄሪያ ኳስ የሚጫወቱ በረኛ ኳስ ያዥ እሷን እኔ እንዳፈምስልሽ እንጂ ዩቲዩብን በሷ ከመንጣሽ ዩቲዩብ አዘጋለሁ። ከኔ በላይ ማናት ሄለን ሾ? እርግጥ አድርጋት የለ እንዴ ወንድ። እስኪ ሄለን ሾ አዘጋለሁ አይደለም። ጥቅም አለሻ፣ ጥቅም አለሽ ከኔ ጋር። እረ አይገባም፣ አይገባም። ጥቅም አለሻ። ለዛ ነው እሷን ለማፈመስ። የሆነ ሽፎን ቤት ተቀጥራለች። ሞቅ ሞቅ እንዲልላት ቤት ታታሟሙቅልሻለች። አንቺን ነው አንቺን ነው። ጭንቅላች መሀላናችን ቋ እያደረጉ ማፈርስልሽ ስንት ቦታ የቱርክን ሱሪ ያጠብሽ ሴትዮ፣ ስለ ሰው ደግሞ ቁጭ ብለሽ ታረች በረሯ እኔ ሮች እንደዚህ ቤቷ ውስጥ ሞልቶ አይታችሁታ። እርቦኛል፣ እርቦኛል፣ አጉርሽ ፍጥነቷ ደግሞ። እኔ አሁን በረሮ እኔ አሁን ጭራሽ ማምላክ ነው በረሮ። ባጠገቤ ቢያት አላይም። የለመደ ስለሆነ ታውቃቸዋለች። ሁን ወቶ ወጡ አልወጡ ማጅራቱን እኮ ያለችው በረሮ። ፍትህ ለዚህ በረሮ፣ ፍትህ ለፊንገር በረሮ ህዝቡን ሁሉ በድ ላይ ሳያንስ ጭራሽ ደግሞ እግዚአብሔር የፈጠራቸው እንስሳትን ሁሉ እየሰደብሽ ነው። አፈር ብላ አለምን አፈር ይብላ አንቺ አፈር ብ አንቺ ነሽ ያመጣሹ ቤትሽን ባለማጽዳት። እሱ እዚህ ምድር ላይ አምጭኝ ብሏል። አንቺ ነሽ ቤትሽን ሳታጸጅ ስትግማሚ በረሮ ከቤትሽ የሚወጣው አንቺ ነሽ ያመጣሻቸው እነዚያን በረሮች። ሳይፈልጉ መጥተው ደግሞ ይሰደባሉ። ፍትህ ለበረሮ ጌታን፣ ፍትህ ለበረሮች። አልሞቱም። አልገደለቻቸውም። ልምዳቸዋለ ታውቃቸዋለች። አፈር ያስፈላኩ ይጠብቅ በኋላ ምግብ እነሳ አለው። እኔ በረሮ ባይዘ እኔ አንድ ቀን እዚህ ሀገር አሜሪካን ሀገር ዝንባ አይቼ እግዚኦ አሜሪካን ዝንባ አለ ጉድ ጉድ ጉድ ጉድ ብዬ በረሮ ማ ባይተውኝ ቂጤ እስኪ ወርቅ ድረስ ነው ምሮጣው እንዴ! በዛው ደግሞ እንጀራው ቱር አድርጋ በዚህ ትጎርሳለች። እኔ ሰው እንኳን ሲል እንኳን እንዴት እህል መብላት እንደሚያስጠላኝ እንኳን አይደለም በረሮ አይቼ አፈር ብዬ በረሆነትርጋ ጥቅልል አድርጋ ትጎርሳለች። እንዲህ እምን ጉር ናት። ቱቱ ብቱቱማ ስጋ ቢኖራት ኖሮ እንደ አጥንት ነበረ ከላይ እስከታች ግጣሽ የምትጨርሻት ስጋ የላትም። ደግሞ እንትናን ቆይቋ ሁሉ ሄዳለሁ እንትናን እንደዚህ ያለቻት ባለፈው እንደ ድንገት የሆነ በአድ ነው ምናምን ይመጣ የለ ይሄ የሆነ ነገር ዲቦራ ከቲቪ ዋ ላይ አልመጣባትም። ያን ቀን ሊዝቢያን ታያለች ምናምን አንቺ አለሽ ቱቱ ቂጥሽን እየደበደበች ሪከርድ የተለቀቀ ቱቱ ቂጥሽን እየመታች በሴት በዛ ልክ ሴት ልጅ ቂጥሽን እንደዚህ አንቺ አለሽ እንደ እየተነካካሽ የምትታሹ ቆይ፣ ጠብቂኝ አንቺ እካካ በቂጥሽ ነው እኔ ቤታ ማስቀምጥሽ ታቂኛለሽ። እዚህ ቲክቶክ ላይ ማንም ሰው እንኳን ቲክቶክ ላይ አይደለም። ቆይ ይሁን እንዲይሁንሽ እንዲህ አይነት ጓደኛ ቂጥሽ እኔ የለመደ ነው። እንደዚህ ውጭባት ተሳኪባት ተሳኪባት የለመድሽ። አሁን ይህ በቃ በዚህ እድሜሽ አርጠሽ ብብትሽ ነጭ ሽበት አውጥቶ እንደ ልጅ ያደርግሻል። ትተዛዛ ያለሽ እኛ ኮ ስኳር በወረቀት እውነቴን እኮ ነው። በዛን ጊዜ አያቶ እሷ በተፈጠረችበት ጊዜ እኛ ልጆች ሆነን ማለት ነው። ባለሱቅ ስኳር በወረቀት እንዳትሰጧቸው ከፍተው ይልሳሉ በላስቲክ አድርገው በሚባል ጊዜ እኮ ነው። አንቺ ያኔ እኮ ምናቀሽ፣ እኛ ሱቅ ስኳር ልንላክ ሄደን ዩቲዩብ ላይ ማለት ነው። አንዴ አንዴ ትግሬ ቶኛች አንዴ ምን ቶኛ። እኛ የዛን ጊዜ ድክ ድክ ነው የምንለው እንኳን ጡት ልናወጣ በጨርቅ ነበረ ሎሚ አስረን ወገባችን ላይ ጡት አወጣን እያለን የምንሄደው እንደ ጻለ ትቱ ላይ ትሰቂያል። ውጭ ባታ ከአንቺ በላይ ደግሞ ሌዝቢያን አለ። እንዲ ሰው ሌዝቢያን እያልሽ የምትሳደብ ቂጥሽ እየተመታልሽ እኔ ጓደኛዬ እንጫወታለን። ቂጧን ግን እንዲ ላል አልመታውም አላነጠንጠው። የለመደችው ነገር ቢኖር ነው። ሰውን ግን እንደዚያ ብለሽ ትናገዳል። ለነገሩ ስምሽ ፊንገር አይደል እንዴ? በዚህ አይነትማ በረሮዎቹ ቤት አላቸው። እዛ ነገር ውስጥማ ቤት አላቸው። ይቅር እንደው መድኃኔያለም ይቅር በላይ። እቺ ሴትዮ እኮ ከምድሩ ጨርሳ ከሰማዩ ልታጣ ላይ ነው ሮቹ ማዛ ነገር ላይ ማ ቤት አላቸው። ደቅ ብሎ ነው የሚቀመጡት። ዛሬ አልተፈነገረም ረ ስራ ሽረስ ተሻል የሚሉ ነው የሚመስለኝ በረሮቹ። አልቅስ የምታለቅስ ካለ አልቅስ። ድብ ንበል እስኪ አስቁሙኝ። ቀኝ አስቆሙኝ እስኪ እሷን። ለእሷ ብለን የሚያስቆም ካለ ወገብህን ነው ምን። አፏን ትሰብስብ። ደጋፊዎቿን ይህን ያህል እንኳን ሰው የላትም። ግን ደጋፊዎቿ ካላቸው አፏን አስቁሟት። ሰው ሳይደርስብኝ አልደርስም። ትቻታለሁ፣ እሷናት ዩቲዩቧን አዘጋለሁ። ዘራፋ ካኪዘ ልሳንሽን ነው የምዘጋው። ዳቦሽን ልል ነበረ የለሽም፣ ተፈንግሮ አልቋል። የቤቱ መዶሻ አልቀረ ለአንቺ ሲባል። ሰህን ሁሉ በኤሌክትሪክ ይሰራ እንዴ? የምትበይበት ነገር ሁሉ በኤሌክትሪክ ይሰራ እንዴ? ለአንቺ ሲባል ክፋትሽ እግዚአብሔር ያወጧል። ክፉ እግዚአብሔርን ክፉ ሰው አትሆኑ ግን ይኸ ሰውን ቤት አታጸዱም ትላለች። በረሯ አምልጣ ወጣች። ሰውን ቁሌታም ምንድነው? ወንድ የምታተራምሱ ሸርሙጦ ይትላለ። የራሷ ስጎረጉሮ ወጣኝ ሁሉ ክፋት የምትለው ለሰው የምትመኘው ሁሉ ለእሷ ነው የሚደርሰው። አሁን እኔ ኢትዮጵያ ውስጥ ደግሞ እንደዚህ የሚሉ ሰዎች ሰዎች አሉ። የሆነ ከአሮጊቶች ጋር ተሰብስባ ስትጨፍር ነበረ። ዛ ቤታ ብታይ ትቀናል። እኔ ሀገር የሌበንኩ ከወጣቶች ጋር ነው የምሆነው። ሰው ሀገር መተን እኮ እናንተ ድንቁርናችሁ እኮ ሰው ሀገር መተን ማለት ነው። ለምን ጎረቤት የላችሁም? ለምን ጓደኛ የላችሁም? ለምን ቤት የላችሁም? ብላችሁ እኮ የምትጠይቁ ደንቆሮች ናቸው እኮ ከሰው ከሀገሩ። ሰው ሀገር ተሰዶ ሰው ሀገር ላይ እኮ ነው ያለን። ሰው ሀገር በሀገር የማሳይ ነበር እኔ ቤታ። ከእሷ በላይ እኮ ኢትዮጵያ ውስጥ የምወደደው እኮ ኔ። ሰው እንዴት በሀገሯ ውስጥ ብቸኝነት የሚሰማት እሷ ናት። በሰው እንግዲህ ሰው ካለን በሰው ተከባ ብቸኝነት የሚሰማት እሷ ናት። በሀገሯ በገዛ ሀገሯ ከአሮጊቶች ጋር አያዩም ማ ዩቲዩብ አያዩም? ቲክቶክ አያዩም? እንዳለ ሰብስባ ስትጨፍር የነበረው ሰዎች አያዩም? ቲክቶክ አይጠቀሙ ዩቲዩብ አይጠቀሙ? ያነጠነጡ ያረጡ ከዛ ካሮጌቶች ጋር እየተጨፈረ በቃ ትልቅ ነገር። እኔ እግዚአብሔርን ነው ምላችሁ እኔ ኢትዮጵያ ውስጥ ብኖር ማለት ነው ከጫፍ እስከ ጫፍ ነው ምላችሁ፣ በሰው አሳያችሁ ነበር። ሰው ሀገር ነው ያለ ነው። በሰው ሀገር ደግሞ ሰው ጓደኛ ምናምን ምናምን። በሀገሬ በሀገሬ አብሬ ያደግኩት አብሬ የተማርኩትኝ እማቀው ያንን ሰው እኔ ሀገሬ ውስጥ ሆኜ ሰው ማላጌም ቢሆን ሰው የለሽም ብትሉ ያስኬዳል። በሰው ሀገር ሰው ተቀምጦ ግን ሰው የላችሁም። ከቤታ አሉጣ አሉጣ። እዚህ ሀገር እንደውም ከቤታ ባለመውጣቴ ባለመባ ይሄ ድረግ እያጨስኩኝ እያበድኩ በየምንድነው ነው ሆምለስ አለመሆኔም ትልቅ ነገር ነው። ሰው ጓደኛ ስላላችሁ ምን ምን ተፈጠረ? ያችን የቡርኪና ፋሶ በረኛ ያሹ እኮ ማለት ነው። አንቺ ከእሷ ትንሽ ስለምትሻይ ነው። ሁሌም ካያችሁ ማለት ነው። ሁሌም ጓደኛ ሲያያዙ ማለት ነው። አስቀያቢ ጓደኛ መርጠው ነው የሚይዙት፣ እነሱ ጎላ ብለው እንዲታዩ። እነሱ ጎላ ጎላ ብለሽ ለመታየት ነው ያንን ወንዲላ ጓደኛ ያደረግሽው። በጓደኛ ደብ ይቀናል። እኔን ንገርሽ ትቱ ብትቱ ማለት ነው። ሳትነክኝ ነኪኛ አደለም፣ ሳለካት ነካችኛል ሰዓት ሳትነኪኝ አይደለም። ልንገርሽ፣ አልሰድብሽም ግን ሰዓት ሳትነኪኝ አይደለም። ነክተሽ ነው። የነካሽኝም ደግሞ ማነው? በአሽሙር አብረሽ ተቀምጠሽ እኔ ለመናገር ጓደኛ ብርቃችን ነው ብርቃ የሆነ በቃ እያንጓጠጥሽ ስለተናገርሽ እንዲህ የታባሃቃለሁ፣ የታባሃቃለሁ፣ ጎረምሳ የታባሃቃለሁ። ዛሬማ እንዳው ተነስቶብኛል አባቴ ወይ የሰላም ያርግልኝ። የሳምንቷን የነካችኝ ነው ዛሬ የማወራው ማናባሽ ነኪኝ አለሽ ከዮኒ ጋር ተጣልተሻል ከጂጂ ጋር ተጣልተሻል ካልተጣላሹ ሲሆን እንደኔ ግን ያንገበገበሽ የለም እንደኔ ያንገበገበሽ የለም ሰምተሻላ ያወራሽውን በስልክ ነገርኩሽኝ ልጄ ብትሞት ሞት ይሻለኛል ስሜ እንደዛ ከሚወጣ ተታረቂ ከሷ ጋር ሰዎች ብለው ሲሉሽ እንደዛ ነው ያልሺው አንገብግቤሻለሁ ደግሞ ምን አለች ባገኛታለች እንዴት እንደማደርጋት። እኔ ባገኘሽ ከአንቺ ጋር አንደባደብም። ይህን የሚያህል ይህን የሚያህል ያ ቱርክ የለመድሽ የወንዶች ቃላ፣ ይህን የሚያህል አጥንት ይዤ መጥቼ ግንባርሽ ላይ ባጋድምልሽ አድበሽ ትቀመጫለሽ። እኔ አንቺን በምግብ ነው የምደበድብሽ፣ በምግብ ሆድሽ ቁንጣን እስኪይዘው ድረስ፣ ቂጥሽ እስኪቀደድ በምግብ ነው አንቺን ቀጥቅጬ የማሰርፍሽ። እኔ በዱላ ከአንቺ ጋር ምናም ጦር ሜዳ ገብቼ የምታ መታቆስ መደባደብ አይደለም። ቁንጣን እስኪሄድስ እስኪይዝሽ ድረስ ማለት ነው። በአፍ በቂጠሽ በአፍ በቂጠሽ ምግብ ሰጥቼ በዛ ነው አንቺን የማሳቅቀሽ። ከእሷ ጋር ደግሞ ልደባደብ ድ ብያ እዚህ ሀገር ብትሆኑ፣ እዚህ ሀገር የማናባሽ ልጅ እንደሆንኩ ሄደሽ ጠይቂ። ዘመደ ብዙ ጠላው ቀጭን ነው የሚባልበት ቤተሰብ ነው የወጣሁት። ኦኬ እካካ ሂጂና ጠይቄ እኔም ቤተሰብ አንቺ አዲስ አበባ ውስጥ ተቀምጠሽ እኮ ከቤታና ከአንቺ ቢባል እኮ ማለት ነው ማንም ሰው እኮ የሚወድሽ የለም እኮ አሮጌቶች ይወዱሻል ዩቲዩብ እና ቲክቶክ የማይጠቀሙ ገንዘብ ምናምን የማይሻሙብሽ ማይጋፉብሽ ወጣት ወጣቱን እነ ሰላም ተስፋዬ የሚያማምሩትን ነው ጭንቅል ጭንቅላታቸው ላታቸው የምትይው ለምን ነዛ አሮጌቶች የተኮለኮሉ ከስርሻ ትሰድቢያቸው እኔ ስሚ እንደሌላው ዝምምልሻለሁ እረጥሻለሁ እስከ መጨረሻ እየረገጥኩች ተቀምጫች ደግሞ ምን አለች? እዚህ መጣ አንድ ጊዜ መጀመሪያ ቀን መኪና የገዛ ሰሞን የምታስታውሱ ከሆነ እኔ ከማንም ጋር እንደውም ፖስቱት እሱ እኔ ከማን ከዛ እየለመነች ያለውን አቀናብራችሁ እኔ ከማንም ጋ ልጅ ቲክቶክ ጌም ከዚህ በኋላ መጫወት አልፈልግም። ያን የምታስታውሱ ከሆነ ከዛችን ዋጋ ጋር መጫወት አልፈልግም። ክብሬን ቤትሽ እስኪቀደድ እና እስኪተረተር በእኛ ገንዘብ አለ እንዴ ቤትሽ የሚሟላው ልጅሽን? ትሚለው እኛ እኮ ቢያንስ እንኳ ለማኝ ብንባል እንኳን ሳተን እኮ ነው፣ ሳተን እኮ ነው። አምስት ሳንቲም ስሰጫ ላይ ውጦ ዝም ጅብ ቢያንስ እንኳን ስንት የተቸገረ ይወደቁዋል። ደግሞ ስለ አማራ ታውራለች። ሂዲ ደብረ ብርሃን የት ብትሄጂ እንዳለ ተፈናቅሎ ይወደቋል። አንድ ቀን እስኪዞር ብለሽ ያቸው ይሄ ፖለቲካ አይደለም። ፖለቲካ መንግስትን ትሳደቢ ምናምን እዚህ ሀገር ላይ ተቀምጣችሁ እናንተ ማታረጉትን ነው አምትይው። አትሳደቢ ምንም አትበይ። አንቺ ወፍጮ አንቺ የመጅ ወፍጮ የመጅ ወፍጮ፣ ሄደሽ እስኪ ሀገር ላይ ያሉትን ድሃዎች ቢያንስ እንኳን በኔ ይስኪ በስሜ ብለሽ አብያቸው ልብስ ግዢላቸው፣ የሚለብሱት የሚደርቡበት ግዢላቸው። አፈር ያስበላሽና ደግሞ በመስጠት ከኔ ጋር ታወራለሽ። እከካም በምንም አንገናኝም። ልንገሽ ሆዳን እነዚህ ነው ምንም ነገር የማይበረክትልሽ። ጅብ ስለሆንሽ ክፉ ሆድሽ ክፋት፣ በቃ ክፋትን አምቆ የሰው ውድቀትን አምቆ ስለሚሄድ ደግሞ የልጄ የልጄ አምላክ ይድፋቸው ለብቻሽ። የልጅሽ አምላክ አለ፣ ብቻ የሚደፋ አምላክ አለ። እግዚአብሔር አይደፋም የተደፉትን የሚያነሳ አምላክ እንጂ አለ፣ የሚደፋ አምላክ የለንም። እግዚአብሔር እንደው አሳይልኝ፣ ደፍታቸው፣ ደፍቶ ያሳይልኛል። ክፋትሽ። ክፉ ሰው ነሽ። እኔ አሁን አንቺን ሰድብሻ አለ ማርያምን ሰድባት አለ አደለ? ይህን ስልኬን ዘገው ወጣው። በቃ በቃ ወጣው። ከዛ በየገዝቱ ምናምን ወይ ቲክቶክ ላይ እንደዚህ ምናምን ሄድ ወይ ኮመንት ካየ ወይ ነው መልሳለሁ እንጂ ሆዴ ቁጭ ብሎ ቆይ፣ ኢትዮጵያ ውስጥ ናት አደል? ማን አለ እንዲህ ያለ እያ እግዚአብሔርን እኔ አላበሰለስልም። ወይ እሷን ክፋት ላኩልኝ፣ ላኩልኝ አለን። ክፉ ሰው ስለሆንሽ መጥፎ ሰው ስለሆንሽ በክፋት ሆድሽ ስላለ እግዚአብሔር በየጊዜው የሰራሽውን ግፍ ያስወጣሻል። ክፋትሽ ራስሽን እስኪ ቁጭ ብለሽ አስቢ። ለምን ክፉ እንኩኝ? ለምን ደስታ እንዴ ሀገሬ ውስጥ ሆኜ ጎረቤት ምን እያየው፣ ኢትዮጵያኖች አማርኛ እየሰማው፣ ለምን ክፉ እንኩኝ? ለምን ምቀኛ እንኩኝ? አንቺ የጠላ ቤት ጣሳ ደግሞ አረቄ። እኔ ደግሞ እንደ ሴት ልጅ አረቄ የምጠጣ ሴት ልጅ የወረደ ሴት ናት። ወንድ ልጅ አረቄ ጠጣ፣ ወንድ ልጅ አረቄ ጠጣ፣ ቆፍጠን ያለ ነው። ወንድ ልጅ አረቄ ጠጣ። ሴት ሆነሽ ግን አረቄ የሀበሻ አረቄ ነው እያልሽ እየተጋትሽ ከዛ ታጠቢያለሽ ደግሞ ፍትህ በአረቄ ለሚያጠቡት እናቶች ይሄ ሁሉ እንመጣበታለን። አረቄ እየተጋጭ አጥቢ ነኝ ትያለሽ፣ ቢራ እየተጋጭ አጥቢ ነኝ። ልጅቷን መጨረሻ ላይ የምንታደርጊያት ነው? እኔ እኮ ግራ ገባኝ እኮ። እናት ስትሆኚ እንዲህ አረቄ እየጠጣሽ እንዲህ ለሀጭሽ እየተዘረከረከ አይደለም፣ ስርዓትሽን ይዘሽ ነው። እና አሁን ያኔ ስጎረጉር ድሮ ነው ድሮ እየጎረጎረ ስጎረጉር። ስሜት መቼ ከወለደ በኋላ ይቆማል እንዲህ ወገን ስሜት ይቆማል? እንዲ ስሜት ትዳር ከጀመራችሁ በላይ ይቆማል? እንዲ አቆማል እንዲ ልክ ስሜቷ እንደቆ እንዳረጠ እንዳረጠኝ። ለነገሩ አርጠሻል ወይ ስሜትሽ ቆመ? ቆሞ ከሆነ አላውቅም። ያኔ ነው የዛሬ አራት አመት ነው የጎረጎርኩትኝ፣ እሱም ልጅ ሳልወልድ ልጅ ከወለዳችሁ ባለ ስሜታችሁ ይቋረጣል። እንዲህ ወገን ማን ነው መጎርጎር ይቆማል ያለው? ትጎረጉሪያታለሽ እንጂ ውሸታም፣ ይሄንን ህዝብ አትጫወቺበት በውሸት። አሁንማ ጊዜው ተለውጦ ሁሉ ይሄ ዝ በሚለው ሁሉ ነው የምትሄጂበት ይሄ በሮዙ ነው። ስንት ስት የምትዩ ጊዜው ተለውጦ ድሮ በእጅ ነበር። እጅሽ ለምን ይደክማል? ማሽን አለ፣ በማሽን ትሄጂበታለሽ። እንዴ፣ ደግሞ ምናለች ጓደኛዬን፣ እስኪ ለሴት ልጅ ከአፏ የሚወጣው ለከት የለም። ጎመን በልቻ አራሻለሁ አለች። አትይኝ አንቺ። ከዛ መልሳ ምን ደግሞ ትላለ? አሬን አሬ በነካው እንጨት አለካሽም ትላል። እንግዲህ የተመልከቷት የምታወራው ሁሉ ተደበላልቆባታል ቃላቶች እኔ ቱቱን ጎመን በልቼ አራት አለው አልኩኝ ከአፏ የሚወጣው ቃል ሲያስጠላለች እና እዛው በዛው የምትለኛች አሬን በነካሁት እንጨት አለካሽም የአንቺ አር ይለያል እንዴ አንቺ ዓርብ ላይ ስታውጪው እኛ ጋር ማር ምን ይመስልሻል እኛ ጋር ሲደርስ ማር ነው የእኔ ቤታ ደግሞ አር ስል እናንተ ጋር ሲደርስ ደግሞ አር ሆኖ ነው የሚሰማቸው ለአንቺ አር ችግር የለው እኔ ቤታ አር ስለው ያሳብድሻል ከአንቺ በላይ አራም አለ እንዴ ደግሞ እንዴ ብዙ የምትበይው አንቺ፣ የምታሪው አንቺ፣ ሽንት ቤት የምታስቆፍሪው በየደቂቀው አንቺ። ወይ ቂጦች ከተደፈነ ንገርኝ። ይሄጭ ቃል ሹጪ ካካ እያልኩ ላውራ። ከዛ ጨዋ ትኛለሽ። ካካ ካካ። አሁን ጨዋ በኝ እስኪ ጨዋ በኛው ጨዋ በ ጨዋ በሉኝ ጋይዝ። ካካ ካካ ካካሽን ከዚ ጨዋታ ባለ ምንድነው? አሁን አይነ ምድር ልበለው? እሺ አይነ ምድርሽን ቆይ ላስተካክለው። አንቺም እኮ ማር ብለሻል እኔም ማር እያለሁ ምንም ልዩነት የለንም። ግን ማነው ብዙ ካካ የሚለው? አንቺ ነሽ፣ አንቺ ነሽ ብዙ ካካ የምትዩ። ለምን ብዙ ትበያለሽ? ቁርስ፣ ምሳ፣ እራት እንጀራ ነው የምትበይ። እንጀራ ደግሞ አስሙጥ የገደል የገደል ማሚቱ እንዴ ሰው ሰውን እንደረ በቃ ስታርጌ ትቻት ትቆሰቁሳለ ትቆሰቁሳለች ስትረገጥ ደግሞ ታለቅሳለች። ታመሻል። ዛሬ ገንዘብ ስለምትወድ ታመሽ ራሱ በቂጥሽ ማስቲሽ ተገጥሞ እየተንፋቀቅሽ መተሽ ትሰሪያለሽ። ማይበረክትልሽ እኮ ለዚህ ነው እኮ ገንዘብሽ። ሆዳም፣ ሆዳ አደር፣ ሆዳ አምላኪ፣ ሆደ ሰፊ፣ ሆደ ቦርጫ፣ ሆደ እንጥልጥል፣ ወንያም ባርኬ፣ ዛሬ የሳምንቱን ነው ማውጣለሽ የነካሽኝን።